አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራቸው የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢልዓለሚን። ዛሬም እንግዲህ እንደተለመደው ቤት ውስጥ የምሰራቸውን ምግቦች የማሳያችሁ ይሆናል ማለት ነው። ከዛ በፊት ግን ይህንን ቪዲዮ ተመልከቱልኝ። እንግዲህ ማለት ነው ባሏዋ ወደ ስራ ሲሄድ ያው ለራሷ ብላ ቁርስ የምታዘጋጀው ነገር ነው። እና በዚህ ላይ በጣም በጣም ውስጤን ኒንጃ መግለጽ አልቻልኩ፣ ምን እንደምላችሁ ማለት ነው። እስኪ እናንተ ብትሆኑ ምን ታደርጋላችሁ? እውነት እንደ እሷ ባላችሁ ሲወጣ በቀለ እናንተ የሆነ ቆንጆ ነገር ለየት ያለ እሱ ያልበላውን ነገር ትበላላችሁ? እኔ በዚህ አልስማማም። ወላሂ ነው የምላችሁ። እኔ የሆነ ቦታ እንኳን ሂጄ ምሳሌ ደስ የወልዳ ያሁን ከኛ ስለሚረቅ ወደዛ ራቅ ወደ ያለ ቦታ ሂጄ ምሳ ሰዓት አልፎ እስከ ማታ ምናምን ሊሆን ይችላል ወደ ቤት የምመለሰው ማለት ነው። እና በዛ ሰዓት ርቦኝ እንኳን ልበላ ካሰብኩኝ የሆነ ጥሩ ነገር ለመብላት ሳስብ ማለት ነው ልጆቻናቸው የሚመጡብኝ ወደ ላይ በቃ ምን በሉ ምን በልተው ይሆን እነሱ፣ በቃ ሀሳብ ስለሚይዘኝ በቃ ያ ነገር አይዋጥልኝም። አንድ ጊዜ ደሴ ሄድኩኝና ማለት ነው ከዛ እንዳጋጣሚ ነበር የሄድኩትና ምሳ ሰዓት አልፏል። ከዛ ፒዛ ቤት አገኘሁኝ። በቃ በጣም ቆንጆ ነው። እኔ በቃ መብላት በጣም ፈለግኩኝ። ታቃላችሁ እንግዲህ አረብ ሀገር ኑረን የፒዛ ፍቅር እንግዲህ እንዴት እንደሚያደርገን ማለት ነው እና እሱ ያዘኝና ከዛ ልበላ አሰብኩኝና አቦ ልግባና በቃ ልብላ፣ ትንሽዬም ቢሆን በቃ እስኪ የሆነ አእምሮቴን ምናምና ብዬ አሰብኩና ከዛ በቃ ልጆች ትዝ አሉኝ። እንዴ እነሱ እዛ የሚበሉት ምን ይሁን ምን ይሁን አላወቅኩም። እንግዲህ እንጀራም ሊበሉ ይችላሉ፣ ሪዝም ሊበሉ ይችላሉ። ብቻ ወይ ከሆነ ይሄን ነገር ወስጄላችሁ አንድ ላይ ብንበላ ነው እንጂ አራቡኝ። ልጆቼ ሳይበሉ እኔ ገብቻ አልበላም አልኩኝና ሌላ ቦታ ሂጄ ሽሮ በላሁኝ ማለት ነው። ምሳይ ነው። እና ውድች የምንላቸው ፈልጌ ነው ልጆች የሚሆኑ ባለቤት ማሁን እኔ ወላይ ነው የምላችሁ፣ የሆነ ቆንጆ ነገር በተለይ እሱ የሚወደውን ነገር ምናምን ቤት ሰርቼ ከበላሁኝ በቃ በጣም ነው የሚናፍቀኝ ባለቤት የራሱ ማለት ነው። በቃ ኑሮ፣ እስኪ ኑሮልኝ፣ በቃ የሆነ ነገር ሲጣፍጠኝ ማለት ነው፣ ኑሮልኝ ይሄን ነገር በልቶ በነበረ ምናምን ላለሁኝ እና፣ አደለም አንድ ላይ እየኖርን እሱ ሲወጣልኝ ሌላ ነገር ሰርቼ ልበላ ማለት ነው። እና እንዴት እንደተዋጠላት አላቅም። ብቻ እናንተ ብትሆንስ እስኪ ምን ታደርጋላችሁ? በእርግጥ ውጭ እሱ ጓደኞቹ ጋር ሌላ ነገር ሊበላ ይችላል ምናምን በሚል ይሆናል እሷ የተለየ ነገር እሱ ከወጣ በኋላ ሰርታ ምትበላው ማለት ነው። እኔ ግን ምንም ይብላ ምን ሄዶ፣ እኔ ከሱ ውጭ ደህና ነገር ሰርቼ እበላለሁኝ ብዬ አላስበውም፣ አላደርገውም። አንድ የተፈጠረ ነገር ልንገራቸው። አንድ ላይ እየኖርን እያለ ማለት ነው በጦርነቱ ሰዓት ነበር ና እስር ቤት ታሰረ ና ያው እሱ ሂዶ የነበረው ወደ ጁማ ሰላት ነበረ ና ቤት ውስጥ ስጋ ሰርቼ በቃ ሻያፍ ልቼ ምናምን ቤቱን አጨጭሽ ምናም ፎ አድጌ እየጠበኩት ነበረ ና በዛው ወደ እስር ቤት የደሱ። ከዛ ያንን ቤት የሰራሁትን ምግብ ማለት ነው ወላህ አልበላም ብዬ አደረ ከዛ በሁለተኛው ቀን መርሳ እስር ቤቱ እኔ ይዤለት ሄድኩኝ ያንን ምግብ ማለት ነው። ከዛ ቤት ምንም ሳላስቀርከው ነው ደግሞ የሚገርማችሁ ነገር፣ ከዛ እስር ቤት ያሉ ልጆች ጋራ አብሮ በላ ማለት ነው። እና እንደዚህ ነበረ አብረን ስንኖር ራሱ እሱ ውጭ ሌላ ቦታ ሄዶ ለሆነ አጋጣሚ ለገበያም ሊሆን ይችላል፣ እስከ አስሩ ምናምን በሚቆይበት ሰዓት ራሱ ሌላ ግር ነው የሄደው። እና በቅምሳ ለምናት በላ ምናምን ብዬ ጮህበታለሁኝ። ተመልሶ በቃ ማታም ቢሆን ራሱ ተመልሶ መጥቶ እኛ ጋ ነው ቤት የሚበላይ ነበረ። እና እንግዲህ ከባልም አለ ከሚስትም አለ እንደዚህ አይነት ነገር ያው እንግዲህ ባልና ሚስት ከአንድ ምንጭ ይቀዳል አይደል የሚባለው እና እኔ ደግሞ እንደዚህ ነበረ በቤታችን የነበረው። እንግዲህ አላህ በቅርቡ አገናኝቶ ደግሞ አብሮ በፍቅር ያኑረንላቸዋለሁ ውዶችዬ እንግዲህ የአስተያየታችሁን ኮሜንት ላይ ማስቀምጣችሁን እንዳትረሱ። እናንተ ከማንኛዋ ሚስት ናችሁ የሚለውን ማለት ነው። እዚህ ጋር ያው እንግዲህ ዛሬ ገንፎ አምሮኛልና በተልባ ነው። ተልባ ለጤና ይባላል እንግዲህ። እዚህ ጋር ተልባ ገዝቻለሁኝ። አንድ ቆርቆሮ ተልባ ነው። እሱን በደንብ አድርጌ ለቀምኩኝና፣ ከዛ እዚጋ ከዛ እዚጋ እየቆላሁት ነው። ሁሉንም ነው የቆላሁት። ያው ባንድ ፈጭቼ ለማስቀመጥ ማለት ነው። ከዛ ስፈልግ እጠቀመዋለሁኝ። እና ለጤና በጣም ቆንጆ ነው። ተልባ ቅቤ በልታችሁ፣ እኔ ቅቤ በልቼ ሆዴን ያመኛል በጣም። እና ተልባ ይሻላል። በእርግጥ ተልባ ማይወድ ሰው ሊኖር ይችላል። ለሚወድ ግን ከቅቤው ተልባው በጣም ቆንጆ ነው። አሁን ለብዙ ለጤና ጥቅም ይውላል። በተለይ አብዛሀኛው አሁን ላይ ሁሉም ሰው ጨጓራ ታማሚ ነው። ውይ ጨጓራ በቃ በዛ ብትሄዱ ጨጓራ በዚህ ትናንሽዎቹ ልጆች ሳይቀሩ ወላሂ ስብሀናላ በጣም ነው የሚገርመኝ። ትናንሽዎቹ ልጆች አረብ ሀገርም አልሄዱም፣ በቃ የትም አልሄዱም። ለምን ጨጓራ እንደሚይዛቸው አላቅም። እና ጨጓራ ጨጓራ ይላል። ለሁሉም በጣም አሪፍ ነው ተልባ፣ ተስማሚ ነው። ከዛ እዚጋ በደንብ አሪፍ አድርጌ ቆልቸዋለሁኝ። ከዛ ፈጨሁት። እየፈጨሁኝ ባይሆን በመሀል እየነፋውት ነበረ ከዛ አሁን መጨረሻው እንደዚህ አድርጌ በሳህን አስቀምጫዋለሁ። አሁን እዚህ ጋር ገንፎ ላገነፋ ነው ያላቸዋለሁ። እንግዲህ ለእኔና ለልጆቼ ነው ማለት ነው። ያው እንደነገርኳችሁ እዚህ ጋር ስቀርጽ እንደዚህ ሳገነፋ ምናምን እንትን ለመቅረጽ አይመቸኝም በአንድ እጄ ስለሆነ ማለት ነው። እዚህ ጋር ብቻ መጨረሻ ደረጃ ደርሷል። ገንፎ ተገንፍቶ አልቋል። ወደ አራቴ ነው ምናምን የጣድኩት ያው ስቶብ ስለሆነ ትንሽ ምናልባት በደንብ ካልበሰለ እያልኩኝ በደንብ እየጣድኩት እያሾሁት ነበረ። አሁን ተልባይን ስኳርና ጨው ጨምሬ በጠብጠዋለሁኝ ማለት ነው፣ በወፈራ አድርጌ እንደምታዩትም ትንሽ ገባ አድርጌ ነው የቆላሁት። ለምን እንደዚህ በጣም ምልግ ምናምን ሲልብኝ ብዙም አይመቸኝም እና ለዛ ነው እና እንደዚህ አድርጌ በደንብ በጠብጠዋለሁኝ አንዳንድ ሰዎች በነገራችን ላይ በርበሬ ይጨምራሉ። እኔ ግን በርበሬ ከገባበት አልወድም እና ዝም ብዬ ስኳርና ጨው ጨምሬ ነው የምፈጠብጠው። ልክ እንደዚህ ማለት ነው። ከዛ ገንፎ ወይም በዚህ መልኩ ደግሞ ገልብጫለሁኝ። አሁን ተልባይን ጨምርበታለሁኝ። ከዚህ በፊት በትሪ ምናምን እንደዚህ አቅርቤ ገንፎ በትሪ ምናምን እየተባለ እያየው የነበር ኮሜንት ላይ እና አሁን ላይ እንደዚህ መጥቷል። በጎድጓዳ ሳህን እንደዚህ በጣም እንትን ሰው እዛ ውስጥ እንትን እያለ እየገባ ገንፎ እንትን እንዳይል ማለት ነው። አሁን ላይ እንደዚህ ሆኗል። በትሪ ተጀምሯል ማለት ነው እና ሰፋ አድርጎ ለመብላት ይጠቅማል ማለት ነው። በተለይ በዛ ላለ ሰው ምናምን ጎድጓዳ ሲሆን ሳህኑ ይጠባል እና ለዛ ነው ይህንን ይመስላል። እንግዲህ ቁርሳችን ውዶችዬ እንብላ ብያለሁኝ። ሌላው ደግሞ እዚህ ጋ ድንች ወጥ ልሰራ ነው ማለት ነው። እዚህ ጋ ሽንኩርት እያቁላለሁኝ ነው። ሽንኩርት በነገራችን ላይ በየሳምንቱ ሳምንቱ ማለት ይቻላል እየቀነሰ ነው ወደ ታች። ያው እንግዲህ ተንበሽብሸናል በሽንኩርት እላችኋለሁ። እስከዛሬ ኬሻ ስምንት አስር ምናምን ነበር፣ አስር ሺ ስምንት ሺ ነበረ። አሁን ወደ ሶስት ሺ ወርዷል ማለት ነው። እንግዲህ ገበሬዎቹን በእርግጥ ረከሰባቸው። እንግዲህ ታውቃላችሁ አሁን ሰዓት ላይ የሚረጫለ ለሰብሉ በቃ በጣም ብዙ ነገር እና ለዛ ለዛ ብዙ ወጪ ያወጣሉ እንግዲህ፣ አላህ ይድረስላቸው ለእነሱም፣ እኛም አላህ ይድረስልን። እዚህ ጋር ደግሞ አልጫ እየሰራሁኝ ነው ከዛ ሽንኩርቱን በረጃጅሙ ከትፌ እያቁላለሁ ነው። የአልጫ ቅመም እንግዲህ በባለፈው አሳይቻለሁኝ እንዴት እንደምታዘጋጁ። በጣም ቆንጆና ጣፋጭ ነው። ጥብስ ብትሰሩ እንደዚህ አልጫ ብትሰሩ ዋው፣ በጣም ነው እንትኑ ጣሙ፣ ሽታው በጣም ቆንጆ ያልጫ አቀማም ነው ማለት ነው ውዶችዬ። እንደምታዩት በዚህ መልኩ እንግዲህ በየቅደም ተከተሉ አስገብቼ አልጫዬን ፏ አድርጌ ሰርቻለሁኝ ማለት ነው። እዚህ ጋ ደግሞ በደንብ እያቁላላሁኝ ነው፣ መቁላይ ለድንች ወጡ መስሪያ። አልጫው ጎመኑ፣ የራሱን ውኃም ጥቶ በደንብ እንትን እያለ ነው። ሌላ ምንም ውሃ አልጨምረም፣ ግን የራሱ የጎመኑ ውኃ እንትን ይላል ስት ከድኑት ማለት ነው። ከዛ እዚህ ጋር በርበሬን ጨምሬ ደግሞ ድንች ወጤን እያቁላላሁኝ ነው በደንብ አድርጌ። በነገራችን ላይ በባለፈው የድንች ወጥ አሰራር አሳይቻችሁ ነበረ፣ ከሽንኩርቱ ጋር ማቁላላት ማለት ነው። ማሻአላ ወላሂ ነው የሚላችሁ የዛ አይነት አሰራር ከዚህኛው አሰራር በጣም ቆንጆ ነው፣ በጣም ይለያል ስላችሁ ጣዕሙ። ማሻአላ ሞክሩት። ከፈለጋችሁትም ሊንኩን አስቀምጥላችኋለሁኝ። ድንቹን ከትፋችሁ ከሽንኩርቱ ጋር እና ከዘይቱ ጋር ማቆላላት ማለት ነው። ትንሽዬ ውሃ ጨመር እያደረጋችሁ ትኩስ ውሃ እንደዛ አድርጋችሁ ብትሰሩት ጣዕሙ ለየት ያለ ነው። በቃ በጣም ነው ቆንጆ ነው፣ በጣም ይጣፍጣል። እዚህ ጋር እንግዲህ ድንች ወጤን ሰርቼ ጨርሻለውኝ ማለት ነው። ያው ምሳችንም እራታችንም ነው። በነገራችን ላይ እዚህ ጋር አቅርቤ ያለሁኝ እንደምታዩት ማሻላ ነው። እና ውዶችዬ እንደዚህ አይነት ምግቦችን ስሰራ በተለይ ባለቤት የሚወዳቸውን ምግቦች ስሰራ፣ ዋወላይ ልቤ በቃ ስብር ነው የሚለው። በጣም አዝናለሁኝ። ያ ኑሮ አንድ ላይ ብንበላ እንደዚህ ሰብሰብ ብለን ምናምን ብዬ በጣም እመኛለሁኝ። እና አላህ በቅርቡ የሚያገናኘን ያድርገው። ላችኋለሁ። ውዶች ዬ እንግዲህ እንብላ ብያለሁ። እናንተንም የዛሬ ቪዲዮ ይህንን ይመስል ነበር ትወዱታላችሁ ብዬ ተስፋ አድርጋለሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብም እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላ ሰላማችሁን ያብዛው ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ